ባለስልጣናቱ የትግራይ ተወላጆች ላይ አይናቸውን ጥለዋል። በመዲናዋ አዲስ አበባ በትግራይ ተወላጆች ላይ የተፈጸመ ነው የተባለው ግፍ ከፍተኛ ተቃውሞ ተነሳበት። ነገሩ እጅግ የከረረ ይመስላል። ጉዳዩም ህወሓት ከመንግስት ጋር ባለው አሁናዊ ሁኔታ ተብሎ ቢታሰብም ተጨማሪ ያልተጠበቁ ምክንያቶች ተደርድረዋል። በትግራይ ተወላጆች ምክንያት በአዲስ አበባ ምን ተፈጠረ ስለሚለው በዝርዝር መረጃችን በስፋት እንመለከታለን። ኤርትራ ጦሯን እያዘጋጀች መሆኑ ተነገረ። የኤርትራ መሪዎች ትግራይ የፈጸሙት ግፍ ፊት ለፊት ተጋለጠ። ሚኒስተሩ አደጋ እንደደረሰባቸው ተሰምቷል። እኚህ ሚኒስተር የደረሰባቸው አደጋ ምንድን ነው? እንዴትስ አደጋው ደረሰባቸው? በአዲስ አበባ የሚገኙ የኤርትራ ተወላጆችስ ምን ገጠማቸው ገጠማቸው? እንዲሁም ከወደ ኤርትራ የተሰማውን አዲስ መረጃ አካተናል። በዝርዝር እሳታችን በስፋት የምናስደምጣችሁናል። ሰላም ጤና ይስጥልን። በመላ ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻላላችን አዲስ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 በአዲስ አበባ የሚገኙ የትግራይ ተወላጅ የሆኑ ወጣቶች በከተማዋ ባለስልጣና ሲላማ ተደርገው ያለምንም መደበኛ ክስና ፍርድ ሂደትም በማንነታቸው ምክንያት የዘፈቀደ እስራት እየተፈጸመባቸው ነው የሚል ክስ ቀረበ። በተመሳሳይ በትግራይ ክልል የሚንቀሳቀሰው ሳልሳይ ወያኔ ትግራይ ሳበት ትላንት ሰኔ 23 ቀን 2017 ዓ ም ባወጣው መግለጫ ነዋሪዎች በአዲስ አበባ የሆኑ የትግራይ ተወላጆች በጸጥታ ኃይሎች በዘፈቀደ እየታፈሱና በህገወጥም እየታሰሩ እንደሚገኝ ሪፖርት እንደ አስታውቋል። የመብት ተሟጋቹ ድርጅትም ዋና ዳይሬክተር ተስፋለም በሬ ለመረጃ ምንጫችን እንዳስታወቁት ተቋማቸው በመረጃ ደረጃ በማህበራዊ ሚዲያ በጉዳዩ ዙሪያ የሚቀርቡ ሪፖርቶችን መከታተሉን ጠቁመው በኋላ ላይ ግን ለእስር የተዳረጉ ወጣቶች ቤተሰቦቻቸው በቀጥታ ለተቋሙ ሪፖርት ማድረሳቸውንም አመላክተዋል። ለእስር ተዳርገው የነበሩ ወጣቶችን ማነጋገራቸውንም ጠቁመው እጅግ አሳሳቢ የሆነ አካሄድ መኖሩን አረጋግጠናል ብለዋል። በበርካታ የከተማው አካባቢዎችም አሁንም በእስር ላይ የሚገኙ የትግራይ ተወላጅ የሆኑ ወጣቶች አሉ ሲሉ የገለጹት ዳይሬክተሩ በኮተቢ ክፍለ ከተማ በአና ማርያም፣ በቃሊቲና ነፋስ ስልክ ላፍቶ ክፍለ ከተሞችም እንዲሁም በአዲስ ከተማ ክፍለ ከተማ የሚገኙት መርካቶና ተክለ ሃይማኖት ሰፈሮችም ተጠቃሽ ናቸው ሲሉ አስታውቀዋል። ለስር ተዳርገው በኋላ ላይ መፈታታቸውን ለመረጃ ምንጫችን ያስታወቁት አንድ በከተማ ኗሪ የሆኑ የትግራይ ተወላጅ ስለ ሁኔታው ሲያስረዱም ሰኔ 14 ቀን 2017 ዓ.ም መታሰራቸውን አስታውሰው በዕለቱ ምሳ ለመብላት ከፒያሳ ታክሲ ይዤ ወደ 02 ተብሎ የሚጠራ ሰፈር ሄድኩኝ መንገድ ላይ በተለይም መካነ ሰላመ አጸደ ህጻናት አካባቢ ፖሊስ መንገደኞችን በማስቆም ፍተሻ ቢያካሄድ ነበር ሲሉም ገልጸዋል። መታወቂያ እንዳሳያቸው ጠየቁኝ። በአዲስ አበባ ለ10 ዓመታት በመኖሬ የቀበሌ መታወቂያ ስላለኝ አሳያቸው ሲሉም አስታውቀው የአባቴ ስም ገብረ ጊዮርጊስ በመሆኑ ልክ እንዳየው ፖሊሱ ትግሪ ሳይሆን አይቀርም ሲል ገልጾ ለብቻዬ እንድቆም አደረጉኝም ብለዋል። ከሌሎች መንገደኞች ተለይተው ከተያዙ ሁለት ሰዎች ጋር ቀላቀሉኝ ሲሉ ለመረጃ ምንጫችን ተናግረዋል። ከዚያም የቅዱስ ሚካኤል ቤተ ክርስቲያን አቅራቢያ ተብሎ በሚጠራ አካባቢ ወደሚገኝ ፖሊስ ጣቢያ ወሰዱን ሲሉም ገልጸው እዚያ ስንደርስም አርባ የሚደርሱ የታሰሩት ጋር ቀላቀሉንም ብለዋል። አብዛኛዎቹ ሾፌሮች መሆናቸውንና አስቁመው ከመኪናችን በማውረድ ነው ያሰሩን ሲሉም እንደነገሯቸው አስታውቀዋል። ከዚያም ሾላ አካባቢ ወደሚገኝ የካ ክፍለ ከተማ ፖሊስ ጣቢያ እንደወሰዷቸውም ገልጸዋል። ለምን እንደታሰርን ስንጠይቃቸው ምንም አይነት ማብራሪያ አልሰጡንም ያሉት እኚሁ ግለሰብ ከላይ አካል የመጣ ትዕዛዝ ነው የሚል ምላሽ ነው የሰጡን። ክስ አልተመሰረተብንም፣ ፍርድ ቤትም አልቀረም። ሲሉ ለመረጃ ምንጫችን ተናግረዋል። ከየትኛው የትግራይ አካባቢ ነው የመጣችሁት እያሉ ጭምር ይጠይቁን ነበርም ብለዋል። ሰኔ 20 2017 ዓ ም ከእስር መለቀቁን ግለሰቡም ማስታውቀዋል። አንድ ባለስልጣን ወደ እስር ቤቱ ሰኞና አርብ በመምጣት ይፈታ ይፈታ የሚል ውሳኔ እንደሚሰጥም ጠቁሟል። ይኸው ባለስልጣን ይመጣና የፈለገውን እስረኛ ይጠይቃል። ከዚያም ይፈታ ወይ ደግሞ ይቆይ የሚል ትዕዛዝም ይሰጣል ሲሉ ማስታውቀዋል። ሰኔ 23 ቀን 2017 ዓም በከተማ በከተማዋ ስለሚፈጸም የዘፈቀደ እስር አስመልክቶ ሪፖርት ያወጣው ሁማን ራይትስ ፈርስት የተሰኘው የመብት ተሟጋች ድርጅት በርካታ ተመሳሳይ ታሪኮችን አስቀምጧል። ከተጠቀሱት ታሪኮች መካከል በአዲስ አበባ ሚኒባስ ሲያሽከረክር የተገኘ አንድ የትግራይ ተወላጅ ኤርትራዊ ነህ በሚል ተጠርጥሮ ለእስር መዳረጉ የተመላከተም ይገኝበታል። ምንም እንኳን ኢትዮጵያዊ ለመሆኑ ማስረጃ ቢያቀርብም ለእስር መዳረጉንም አስታውቋል። ከአምስት ቀናት በኋላ አሰሪው ጣልቃ በመግባቱ ምክንያት መፈታቱንም ጠቁሟል። እንደ ሰብአዊ መብት ተሟጋች ድርጅቱ ከሆነ በተያዙ አመት በትግራይ ክልል በሚስተዋለው የፖለቲካ አለመረጋጋት ሳቢያ 56 የሚደርሱ የክልል ወጣቶች ቀያቸውን ጥለው ተሰደዋል። ዋነኛ መዳረሻቸውም አዲስ አበባ መሆኗን አመላክቷል። አብዛኞቹ በአዲስ አበባ ለስር የተዳረጉትም ከነዚሁ መካከል መሆናቸውንም ጠቁሟል። በከተማዋ የሚገኙት እነዚሁ የትግራይ ተወላጅ ወጣቶችም ለስር የመዳረጋቸው ድል ሰፊ ነው ሲልም ስጋቱን አጋርቷል። ዜጎችን ስማቸውን ወይም ቢራቸውን መሰረት በማድረግ ለስር መዳረግ ሀገር አቀፍ እናም አለም አቀፍ ህግጋትን የሚጻረር እና መጣስ ነው ሲልም የኮነነው ተቋሙ ያለ ፍርድ ቤት ሂደት ለስር የተዳረጉ ያለምንም ቅድመ ሁኔታ እንዲፈቱ ሲልም ጠይቋል። የኢትዮጵያ መንግስት እያካሄዳለውን የዘፈቀደ እስር እንዲያቆምና የትግራይ ተወላጆችን በመለየት ጥቃት ማድረስ እንዲያቆም ሲልም አሳስቧል። በትግራይ ክልል የሚንቀሳቀሰው ሳልሳይ ወያኔ ትግራይ ሳበት ሰኔ 23 ቀን 2017 ዓ.ም ባወጣው መግለጫ ነዋሪዎች በአዲስ አበባ የሆኑ የትግራይ ተወላጆች በፀጥታ ኃይሎች በዘፈቀደ እየታፈሱና በህገወጥ መንገድ እየታሰሩ እንደሚገኝ ሪፖርትም እንደደረሰው አስታውቋል። ማንነትን መሰረት ያደረገ አድሏዊ ተግባር በምንም መልኩ ተቀባይነት የለውም፣ ሀገራዊና ዓለም አቀፋዊ የሰብአዊ መብት ህግጋት ጋር በቀጥታ የሚጣረስና ዘላቂ ሰላም ለማምጣት የሚደረገውን ጥረት የሚጎዳ ነው ሲልም ገልጿል። መንግስት በንጹሐን የትግራይ ተወላጆች ላይ እየፈጸመ ያለውን አድላዊ ተግባር በአፋጣኝ ሊያቆም ይገባል፣ ለእስር የተዳረጉትም በአፋጣኝ ይፈቱ ሲልም ጠይቋል። የተያዘ መረጃችን የኤርትራ መሪዎች ትግራይ ላይ ከደረሰው ግፍ ጎን ለጎን የኢንዱስትሪ መጠን ሰፊ ዘርፉን አስተባብረዋል ተባለ። ዘ ሴንትሪ ባወጣው አዲስ ዘገባ የኤርትራ መሪዎች በትግራይ ውስጥ የተካሄደውን አውዳሚ ጦርነት አስቀድሞ በመቀድ ና በጦርነት ወቅትም፣ ከጦርነት በኋላ የኢንዱስትሪ መጠነ ሰፊ ዘረፋ ብሎ የሚጠራውን በማቀነባበር ረገድም የኤርትራ መሪዎች እጃቸው እንዳለበት ዝርዝር መረጃም ሰጥቷል። የኤርትራ መከላከያ ሰራዊት በቡድን አስገድደው መድፈር፣ ማሰቃየትና አካል ማጉደልን ጨምሮ ወርቅን፣ ቅርሶችንና የሰው ልጆች ሳይቀር በማዘዋወር ወንጀልም ተከሷል። በሴንትሪ የምርመራ ዳይሬክተር የሆኑት ቻርለስ ካተር ኢዲኤፍ ለስልታዊ ዘረፋ እናም ድንበር ተሻጋሪ ጦርነት ከፍተኛ የጭካኔ ዘመቻ ባለበት ለከፍተኛ ደረጃ ተጠያቂ ነበርም ብለዋል። እንደ አውሮፓውያን አቆጣጠር በ2024 በትግራይ ያለው ሁኔታ በማይቀለበስ ሁኔታ ተለውጧል። በ2023 እና በ2024 በፌዴራል መንግስት ማዕድን ሚኒስቴር በይፋ የፍለጋ ፈቃድ የተሰጣቸው በርካታ ቦታዎችን ጨምሮ የትግራይ አንዳንድ ክፍሎች አሁንም በኢዲኤፍ ቁጥጥር ስር በመሆናቸው በወርቅ ላይ ፉክክር ከጊዜ ወደ ጊዜ እየተወሳሰበና ብጥብጥ እየጨመረም ሄዷል። የትግራይ መሬትና ማዕድን ቢሮ እንደሚለውም 80 ሚሊዮን ዶላር የሚገመት ወርቅን በማምረት ለጥቁር ገበያ ተገምቷልም ሲልም በዘገባው አስታውቋል። ሪፖርቱ በተጨማሪም ኤርትራ አሁን ወታደራዊ ኃይሏን እየገነባች መከላከያዋን እያጠነከረች እና ጎረቤቶቿን አለማረጋጋት እየቀጠለች ነው ሲልም አስጠንቅቋል። የሴንትሪ መስራች የሆኑት ጆንም ትግራይ በሌላ ገደል ላይ ነች፣ መከላከል የሚቻል የትጥቅ ግጭት ሲልም አስጠንቅቋል። ሽምግልና ለችግሩ መባባስ ተጠያቂ ታዋቂ በሆኑትና በትርፋማ ላይ በሚደርሰው የኔትወርክ ማዕቀብ ዛቻና ማዕቀብ ሊጠልበት ይገባል በማለትም አስቸኳይ ዓለም አቀፍ እርምጃ እንዲወሰድም አሳስቧል። ሪፖርቱ የተባበሩት መንግስታት የጸጥታው ምክር ቤትና ቁልፍ ሀገራት ዳግም ጦርነትን ለመከላከልና አጥፊዎችን በህግ እንዲጠይቁም ነው ሪፖርቱ የጠየቀው። በተያዘው መረጃችን ኤርትራ 150 ሺህ የሱዳን ሰሜናዊ ኃይሎችን በማሰልጠን ወታደራዊ እርዳታ እንደምትሰጥ አልሟቂ ድረገጽ ዘግቧል። የሱዳን ጋዜጣ አልሟቂ እንደዘገበውም የኤርትራ መንግስት ለ ለአንድ መቶ ሀምሳ ሺህ ሰሜናዊ ሱዳናውያን ወታደራዊ ስልጠናን ይሰጣል። የሰሜን ኃይል ዲቪዥን ኃላፊ መሐመድ ሰይድም አህመድ ሳር አል ካማል ካለፈው ሳምንት ጀምሮ በኤርትራ ከሚገኙ የተለያዩ የኤርትራ መንግስት ባለስልጣናት ጋር ግንኙነት ሲያደርጉም ቆይተዋል። ከሱዳን ወታደራዊ መንግስት ጋር እየተዋጋ የሚገኘው የሱዳን ፈጥኖ ደራሽ ጦር ኤርትራ የሱዳንን ወታደራዊ መንግስት ጦር በማሰልጠን ዋጋ አስከፍላኛለች፣ ለዚህም ተግባሯ ምላሽ ይሰጣታል ማለቱም ይታወሳል። ወደ መጨረሻው መረጃችን ስናመራ ሚኒስተሩ አደጋ እንደደረሰባቸው ተረጋገጠ የኢትዮጵያ ንግድና ቀጠና ትስስር ሚኒስተር አቶ ካሳሁን ጎፌ በአዲስ አበባ ከተማ በደረሰ ከባድ የትራፊክ አደጋ በከባድ የጤና አካል ላይ ይገኛሉ በአሁኑ ወቅትም በኢትዮ ጠቢብ ሆስፒታል ከፍተኛ ክትትል የተደረገላቸው መሆኑም ተዘግቧል አደጋው የተከሰተው በዋና ከተማ ካርል አደባባይ አቅራቢያ ሲሆን የሚኒስተሩ መኪና ከቆመ ኤክስካቫተር ጋር ተጋጅቷል አደጋው በተከሰተበት ወቅትም አቶ ካሳሁን ብቻቸውን ነበሩም ተብሏል አቶ ካሳሁን ወደ ኢትዮ ጠቢብ ሆስፒታል ሆስፒታል የጽኑ ሕሙማን ክፍል ከመግባታቸው በፊት ወደ ተለያዩ የሕክምና መስጫ ተቋማት የተወሰዱ ሲሆን ለአንድ ሳምንት ያህል በቅርብ የሕክምና ክትትል ሲደረግላቸውም ቆይቷል። የጎን አጥንታቸው እጃቸውና እግራቸው ላይ ጉዳት ጨምሮ በርካታ ስብራት እንደደረሰባቸው ዘገባዎች ያሳያሉ። ጠቅላይ ሚኒስትር አብይ አህመድ ከሀገር ውስጥ የነዳጅ ዋጋ ጋር በተያያዘ ከአቶ ካሳሁን ጋር ውይይት ሊያደርጉ ቀጠሮ በተያዘበት ወቅት ነበረ ስለ አደጋው የተነገራቸው። የብልጽግና ፓርቲ ምክትል ፕሬዚደንት አደም ፋራ ሚኒስተሩን በሆስፒታል መጎብኘታቸውም ተዘግቧል። ውድ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህ ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስከንገናኝ ድረስ ቸርቆዩለን።